ሰላም እግዚአብሔር ብዛላችሁ። ያላችሁበት እንደምን አላችሁ? እንደምን ቆያችሁ? ውድ ኖህ መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችንን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን እንደዚሁ ብንሰማቸው ያልኳቸው የምንገረምባቸው የተለያዩ መልእክቶች አሉ፣ የሚያስተምሩ መልእክቶች አሉ፣ የምንጠነቀቅባቸው መልእክቶች አሉ። እነሱን ለማየት እንሞክራለን። በትናንትና ሁለት ታዲያ የነሆ መልከብ ሚዲያን እንግዲህ ላይክ ጋር ሸር ሰብስክራይብ በማድረግ ጉዳይ በተገናኘ አነሳሁላችሁ ሀሳብ ነበረ። ያንን መነሻ ማድረግ የሰጣችሁኝ ያስተያየታለ በጣም አድርጌ አመሰግናለሁ። ሁላችሁም ሆነን ለመናገር እኔም እንደድሮው አይደለሁም፣ ጠፍቻለሁኝ፣ እየጠፋሁ ነው ያለሁት እና አሁን በተሻለ መጠን እንግዲህ ለማስተካከል ጥረት አድርጋለሁኝ። እውነት ነው፣ ይህን አልክድም። ለማስተካከል እሞክራለሁ ነው የምለው። ዛሬ ብንሰማቸው ያልኳቸው አሁንም መልእክቶች አሉ። እነሱን በቅደም ተከተል እናድምጣለን። አሁንም መጀመሪያ ስትጀምሩ ላይክ አድርጋችሁ ጀምሩ። አዋቂ ከመራ የመጡ አባት የበቆ አባት ነው የሚባለው የበከታ ጋር እንትሁ የሚገርመው እነዚህ ሾታ ላይ ይሉታል ሁለቱም ሄዶን እሳ ገብቶ መጠመቅነ ወንዱም ላይ ሊሆን ይችላል መስተካከር እያሉ የሚያስደግሙ አሉ። ሁለት አጋንንት ልኮባት ከሆነ ከሴትዮዋ ጋር ሶስት ከባሏ ጋራ አራት አራት ሰዎች ከአጋንንት ጋር ይተኛሉ። የሚጸነሰውን ጋሪን ትቆራጁ ትወልዳል። መጨረሻ ላይ የሰነበተ የሰነበተ ሴት ልጆቹ በሽተኛ ይሆናሉ። መጨረሻ ላይ ራሱ የደገመው ሰውዬ ራሱ አስደጋሚ ሚስቱ ራሱ ሦስቱም በሽተኛ ነው። ካፋቀሩ አለምን አይፋቅሩ። ወንድና ሴት ግን በዝሙት ከመመረዝ ያልታደሉ እርጉሞች። ይህን ትምህርት ብሎ ያጠላል፣ ስሩ ይነቀል፣ ዘሩ ይጥፋል። ይህን ትምህርት ብሎ ያጠላል። ሰው ወንድና ሴት ማቆራኘት ትምህርት ነው። ይሄ እግዚአብሔርን መጠየቅ እንጂ ማጋድንት ነው። ጋብቻ የሚፈጸመው አያት በዘመናት የሸመገለው ዙፋን አድርጎ ሲቀመጥባት በባህፃኗ ቤተ መንግሥቱ አድርጎ ማንበሩ አድርጎ እናቱ አድርጎ በማህጸኗ፣ አቤት እሷን የነካ ባልተወለደ፣ ባልተፈጠረ አንዳች ነገር በእሷ የሚናገር ሰው ባለ ላኝላችሁ፣ ራሳችሁን ያረከሳችሁ፣ ጋብቻችሁን ያረከሳችሁ። ጋብቻ ሲፈርስ ማህጸን ይፈርሳል። ማሕፀን ሲፈርስ ትውልድ ይፈርሳል። ትውልድ ሲፈርስ አገር ይፈርሳል። እግዚአብሔር ያጥናሽ፣ የስምንተኛው ሺ ጋብቻ እግዚአብሔር ያጥናሽ፣ አገሬ የስምንተኛው ሺ ጋብቻ። እናት አባት ያልዳረው በግብረ ሰዶም የመጣ ጦስ። ሰዶማውያን መሬቷን አቃጠሏት፣ ግብ ሰሩባት። መሬቷን ነደደች፣ አለመለመችም። የሰው ልጅ በጎ ቢሰራ የምድር ጌጧ ነው። የሰው ልጅ ደግ ነገር ቢሰራ ለምድር ውበቷ ነው። የናትል ከላይ ጠል ከምድር በረከት ይመጣል። ምድር አረንጓዴ ቀሚስ ትለብሳለች። የምድር ቀሚሷ ደግ ሥራ ነው። የምድር ውበቷ ደግ ሥራ ነው። የምድር ድርቀቷ፣ የምድር ጨው መሆኗ፣ የምድር አሸዋ መሆኗ የሰው ለአባታችን እንግዲህ እኚህን አባት በጣም እንግዲህ ታውቋቸዋላችሁ እና አብዛኞቻችሁ በጣም የምንወዳቸው ብናከብራቸው እንቁ የቤተክርስቲያን አባት ናቸውና። በዚህ መልእክታቸው ላይ ምናልባት ሁላችሁም እንደሰማችሁት ከዘመን አሁን እናናንተ ባለንበት ዘመን ላይ ምናልባት ከሀሰተኛ መምህራን ራሳችን እንድንጠብቅ ያስተላለፉት መልእክት አለ። ለድንግል ማርያም መመረጥ በንጽህና ምክንያት በማህፀኗ እግዚአብሔር እንዴት እንዳደረ፣ በሌላ በኩል ስለ መተት አስመታቾች በተመለከተ ያስተላለፉት መልእክት አለ። እንደዚሁም ደግሞ ስለ ትዳር ያስተላለፉት መልእክት አለእና። በአንድ ያጠር ባለች ቆይታ ምን ያክል መልክቶችን እንዳስተላለፉ እንግዲህ ሰምታችኋልና፣ ምናልባት አሁን ላይ አንዳንድ ጥያቄዎች መጠየቅ አለብን። እንደ ሀገር ለምንድን ነው እንደ አይነት ምስቅልቅል ውስጥ የገባ ነው የሚለው ጥያቄ ካነሳን፣ መልሱ ሊሆን የሚችለው እሳቸው አነሱት ሀሳብ ላይ ነው የሚሆነው። ሰዎች በቃላቸው አይገኙም፣ ትዳራቸው እየተከበረ አይደለም፣ ሰው በዝሙት ይወድቃል በተለያየ ምክንያት፣ ዘረኝነቱ እንደምናየው ነው። በነዚህ ምክንያቶች አሁንም የምንሆነውን ሆነናል ማለት ነው። ስለዚህ መፍትሄው ምንድነው? ወደ ቀደመው ነገር መመለስ የሚለው መሰመር ያለበት ጉዳይ ነው። የመምህራችን ያባታችን መለት ይሄ ነው። ብዙዎቹ ዛሬ በነገራችን ላይ በተለይ ከዚህ ከመተት ማስመተት ብዙ ጊዜ አላነሳውም ለመናገር እና አሉ ይዘወይ በላባቸው በወዛቸው ጥረው ግረው መብላት ሲገባቸው የሰውን እንጀራ የሚያሰናክሉ የሰውን ጣፋንታ ወይ ሰውን ሕይወት የሚያበላሹ በጣም ብዙ ሰዎች አሉእና እንዲያውም በአመት ውስጥ የሆነ ጊዜ አንድ ስታቲክስ እያየሁ ነበር እና አንስቼዋለሁ ከዚህ በፊትም ወደ ሁለት ሚሊዮን የሚሆኑ ኢትዮጵያውያን ጠንቋይ ቤት እንደሚሆኑ የወጣ ስታቲክስ ማለት ነው። እንግዲህ ከአንድ ዓመት በፊት ነው ሁለት ዓመት በፊት የወጣ ሪፖርት ከአንድ ዓመት በፊት የወጣ ሪፖርት ሰምቼ ለእናንተም ከዚህ አጋርቻችኋለሁ እና ከዚህ ውስጥ ምናልባት ግን ሌሎችም አሉ አብዛኞቹ ኦርቶዶክሳውያን ሊሆኑ እንደሚችሉ መገመት አያስቸግርም። ይሄን በምልበት ሰዓት ያው የምናውቀው ጉዳይ ስለሆነ ማለት ነው። ሌሎችም ቤተ እምነቶች አሉ። የእኛ ግን ይበዛል ወይ? ለመናገር አንዳንዴ እውነታውን መጋፈጥም ጭምር ስላለብን ማለት ነው። ግን እኛ በክርስቶስ ክርስቲያን የተባለ ነው ወይ? እውነት እንደዚህ አይነት ቦታ መገኘት አለብን ወይ? እንዲህ አይነት መተት በማስመተት ኮኮብ በመቁጠር ጋብቻ፣ ፍቅረኛ ለማግኘት፣ ትዳር ለመስረት፣ እንጀራ ለማግኘት፣ ስራ ለማግኘት፣ እድል ለማግኘት በሚል በማይሆን ህይወት ውስጥ እንዲህ አይነት ውስጥ የተዘፈቃችሁት ወይ ደግሞ ካላችሁ በማወቅም ባለማወቅ ማለት ነው ባለማወቅም በማወቅ በምታደርጉ ካላችሁ ጥንቃቄ አድርጉ። ለሚያደርጉ ሰዎችም መልእክቱን ሼር አድርጉላቸው፣ አነገሯቸው፣ አስተምሯቸው፣ ትክክል አይደለም ብሏቸው። አሁንም ቢሆን ኮኮብ የኔ ኮኮብ ሳጂታሬስ ነው፣ አኳሬስ ነው፣ ካንሰር ነው እያላችሁ ኮኮባችሁን እንትን የምትሉ ሰዎች ረፉ። አንገታችሁ ላይ መስቀል አድርጋችሁ ኦርቶዶክሳዊ ከሆናችሁ በኮኮብ የምታሙን ሰዎችም አላችሁ እና ፕሌስ ረፉ። ትክክል አይደለም ኃጢያት ነው። በኖህ ዘመን የንፍር ውሃን እንዲዘንብ ምክንያት የሆነ የኃጢያት ስራ ነው። ከዚህ አይነት ስራ ረፉ። ይህን ነው ብላችሁ የምችለው። ወደ ቀጣይ መልእክት እንለፍ። ምናልባት የቀጣይ ሁለተኛው መልእክት በግሌ የተደሰትኩበት ነው። በዛው ልክ ደግሞ ቅር የተሰኘሁበትን መልእክት ነው። ለማንኛውም ሙቪውን አድምጡትና እዩትና ተመልሰን ደግሞ ሀሳባችን ያላወጣለን። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሆኖ አይደለ ማን መግባት ለካቸው ራሳቸውን ይቻላ አይደለ እንግዲህ። ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለመሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው። እራሱን ይቻላል። ቁርስ እና ምሳ፣ እራት አለው ሲባል እንደ ሰውኛ አባባል እኛ ጠዋት እንጀራ ገሰን እንደምንበላው ሳይሆን ጠዋት እግዚአብሔር በቤተ ክርስቲያን ውስጥ እግዚአብሔር ደግሞ ፍጻሜያችሁን ያሳምርላችሁ እግዚአብሔር ይባርክላችሁ ጎደሎውን ይሙላላችሁ የራቀውን ያቅርብላችሁ ሽማግሌዎቹን ደግሞ እግዚአብሔር በበረከት በሰላም በህይወት ያኑራችሁ ወልዳችሁ ከሆነ ልጆቻችሁን ይባርክላችሁ አልወለዳችሁ ሆነ ወልዳችሁ አላገባችሁ ሆነ አግብታችሁ የዛሬ ዓመት እንድናያቸው የእግዚአብሔር ቅዱስ ፈቃዱ ይሆንልን እነሱም ደግሞ ወልደው ይሄ ብቻ አይደለም፣ በሚዲያ የሚታየው ክርስትናውም ጭምር አይደለ? የዛ ጊዜ ወልደው እንደዚህ ነበርን፣ ታሪክ ተቀየረ፣ እኛም ዛሬ ልጅ ወልደን ይኸው በህይወት በደስታ ኖርን ብለው ይህን እንዲያደርጉ እግዚአብሔር ይርዳልን፣ እግዚአብሔር ይጠብቅልን። ቤታቸውን በበረከት በሰላም ሰውነታቸውን በጤንነት እግዚአብሔር ይባርክልን። የሰላም አምላክ ሰላሙን ይዘዝልን። አባታችን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ተሆን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 ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላይ ቅድስት ሆይ ደስ ይበልሽ ልል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አባቶች እንግዲህ ው እንዳያችኋቸው፣ እህቶችና ወንድሞች፣ አንደኛው ደስ ያለኝ ያልኳችሁ በመታረቃቸው ነው። ቅር አለኝ ያልኳችሁ ደግሞ እንግዲህ ከዚህ በፊት የተፈጠረውን ነገር ታስታውሳላችሁ ና ስንት ሰው ሀሚ ውስጥ ገብቶ እንደነበረ ታስታውሳላችሁ። እና የሚታረቁ አይደለም ቀርቶ ድጋሚ የምትያዩ ሁሉ ምንድነው አይጥና ድመት በሚመስል መልኩ እንደ ገዳይ እና እንደ ሟች ሲፈላለጉ የሚመስሉ ሆነው ነበረ። ሚዲያ ላይ ያናክል ነገር የሆነው እና ምንድነው ለፈለግኩት አንደኛ ፕሊስ ቅድም አባታችን ሲናገሩ ነበር እና የስምንተኛው ሺ ትዳር ወዮልሽ ሲሉ ማለት ነው። ትዳር ምን ያክል ቁም ነገር እንደሆነ ክርስቶስ የመጀመሪያውን ተአምር ያደረገው በዶክማስ በቃና ዘገሊላ ተገኝቶ የትዳርን ሕይወት እንዴት እንደባረከ ታስታውሳላችሁ። እና ትዳር ምን ያክል ክቡር እንደሆነ እያወቅን ግን ችግር በሚፈጠርበት ሰዓት እንደዚህ አውጥተን አደባባይ ላይ ማስጣት ልክ ነው ብዬ አላምን። እነዚህ እህቶችና ወንድሞች በተፈጠረው ሰዓት ይሄ ለወደፊትም ለብዙዎቻችን ትምህርት ይሆናል ብዬ ስላሰብኩ ነው በዚ ደረጃ ላጋራቸው ወደርኩትና፣ ፕሊስ ቤት ውስጥ የሚፈታውን ነገር ቤት እንፍታ፣ በሰፈር በአካባቢ በሽማግሌ የሚፈታውን ነገር በሰፈራችን በአካባቢ በሽማግሌ ይፈታል። አልፎ ተርፎ ከዛም የሚሄድ ከሆነ በካህናት የሚፈታውን በካህናት እንዲፈታ የማድረግ ስራ። አሁን ይኸው መምህር ካህኑ ናቸው እንግዲህ ተገኝተው ሌሎች እንዳሉ ሁሉ ማለት ነው። እና በዚህ መልኩ እንዲታረቁ አድርገዋል። እንደህን ነገሮች ቀድሞ ሚዲያ ላይ ሳይወጡ መከርከል የሚችሉ ጉዳዮች እንደሆኑ ይታወቁ። ግን ለምንድነው ሚዲያ ላይ በዚህ ደረጃ መውጣት የተፈለገው? አንደኛ ህዝቡን የሀሜት ኃጢአት ውስጥ ለምን ያስገብታል ነው። በመታረቃቸው በጣም ደስተኛ ነኝ። ለመናገር ምን ያክል ምን ያክል ስሜት እንዳለው እንግዲህ ሁላችንም እንረዳለን ብዬ አምናለሁ ግን የእኛም ህዝብ እንደ ማህበረሰብ በሰው ጉዳይ ውስጥ ገብተን መፈትፈት እንደሌለብን ምን ያክል ትምህርት ተሰጠለው እና ያው የሚፈተፍት ሰው ካለ ብዬ ነው። እንግዲህ ብዙ ሰው ተሳስቷል ብዬ አምናለሁ ያለምንም ጥርጥርና ሰይፉ ላይ ቀርበው ምን ተብሎ እንደነበረ እናውቃለን። መታየት አንፈልግም እስከሚሉ ድረስ ድራማ የሚመስል ነገር ያለው የሚመስል ነገር ነበረ። እውነተ ነገር ያለው የሚመስል እንደነበረም በቃ የሆነ ባያስድ የማያደርግ ነገር ነበር እና አንዳንድ ጊዜ ነገሮች ሲፈጠሩ ምንድነው በተናደዳችሁበት ሰዓት ምንም ነገር አትወስኑ ይባላል። የምትወስኑ ውሳኔ ልክ ስለማይሆን ማለት ነው። ጊዜ መስጠት ጊዜ የማይፈታው ነገር የለም። ስለዚህ ራሳችሁም እንዳይነት ነገር አጥፍታችሁ ህዝብም ደግሞ በእናንተ ምክንያት ደግሞ ብዙ ሀሜት ውስጥ እንዲገባ ማድረግ ትክክል አይደለም። ለወደፊቱም ከዚህ ብዙዎቻችን ተምረን ሊፈጠር ይችላል። ሰው ነን እና ብዙ ነገር ሊያጋጥመን ይችላል። አሁን ላይ ሆነን ምን ሊፈጠር ወደፊት አናውቅም በህይወታችን ማለት ነው። ስለዚህ በዛን ሰዓት ነገሮችን ያዝ ማድረግ፣ አደባባይ አለመውጣት፣ አደባባይ የሚወጣና የማይወጣን ነገር ለይቶ ማወቅ። በተለይ ደግሞ ኦርቶዶክሳውያን በእንዳህን ነገር ላይ በጣም ጥንቃቄ ብናደርግ ለማንም መሳቂያ መሳለቂያ፣ እነሱ እኮ እነዚህ ናቸው እስከምንባል ድረስ ማለት ነው፣ ብዙዎች መቀለጃ እስከሚያደርጉ ድረስ ማለት ነው። ስለዚህ ፕሌስ ጥንቃቄ እናደርግ። ይሄ ከመፈጠሩ በፊት ቀድሞ ትዳርን ማዳን አንድ ነገር ነው። ከተፈጠረም ደግሞ ጊዜ ሰጥቶ ሰከን ብሎ በጸሎት በሱባኤ እንዲስተካከል ማድረግ ሌላኛው ነገር ነው። አልፎ ተርፎም ከዛ በላይም ከሆነ ደግሞ በሽማግሌ በካህን እንደዚህ እያደረጉ የሚፈታበትን መንገድ መንገዱን መቀየስ እንደዚሁ ሌላ መታየት ያለበት ጉዳይ ነው ብዬ አምናለሁ። እና አሁንም እኔ በግሌ መበታረቃቸው በጣም ደስ ብሎኛል፣ እንደ ኖህ መርከብ ሚዲያ በጣም ደስተኛ ነኝ። ግን ደግሞ ሰው ላይ ማህበረሰቡ ላይ ጥለውት ያለፉት ነገር ደግሞ ያኛው ቅር የሚል ጉዳይ ያልኳችሁ ያ ነው እና መደረግ የለበትም፣ በቃ ብዙዎች ዛሬ በተለያየ መልኩ ብዙ ፌክ የሆኑ ነገሮች ያደርጋሉ። የተጠና ነገር ስክሪፕት በሚመስል መልኩ ብዙ የሚደረጉ ነገሮች አሉ እና ፕሊዝ በእነዚህ አይነት ነገር ህይወታችንን ባናደርግ የሚል ጠቅለል ያለ መልእክት ማሳለፍ ሆነው የምፈልገው። ወደ ሌላኛው መልእክት እንለፍ። ከዚህ በኋላ እኛ ከፍ ከፍ የምናደርገው ገዳም የለም፣ በቃ። ከዚህ በኋላ ከፍ ከፍ የምናደርገው የትኛውም ስፍራ የለም። ጽድቃችን እሱ መሆኑ ተገኝቷል። እኛ አሁን እግዚአብሔር አብ ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰነዋል። የክብር ልብሳችን ነው ኢየሱስ። አሁን እንዲያው ምን ይባላል አለ የሀገሬ ሰው። አሁን በተዘዋዋሪ አሽሙር መሆኑ ነው፣ ያው ኦርቶዶክስን ማለት ነው ከፍ ከፍ የምናደርገው ገዳም የለም። ገዳማት በነገራችን ላይ የዚህ አዲስ ዓለም ስርዓት አንዱ ሙቭመንት የመጀመሪያው ታርጌት ገዳማት ማጥፋት ነው። ገዳማት ጠፉ ማለት ብዙ ነገሮች ይፈታሉ። የአብነት ትምህርት ቤት ይፈታል፣ ምንኩስናው ይፈታል፣ ብህትናው ይፈታል። ብዙ ነገሮች ነው እንግዲህ። የአብነት ትምህርት ቤት ተፈታ ማለት ደግሞ የቆሎ ትምህርት ቤት የሚማሩ ዲያቆናት የሉም፣ ካህናት የሉም፣ አባታት የሉም። እነዚህ ሁሉ ካህናት ከሌሉ ቤተክርስቲያን የለችም ነው። ምንጩን ነው ነጥለው ለመምታት የሚፈልጉት ማለት ነው። ተልእኮ አንግቦ ማስተባር እኔ ደግሞ የሚገርማቸው ነገር ልብሱን አይታችሁታል የለበሰውን እኛን የለበሰው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት አእምሮዊ ባለንብረት ባለስልጣን አለ እዚህ ካሳንቺስ አካባቢ እና በንብረትነት ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ሀብቱ የሆኑትን ቤተክርስቲያናችን በቅርቡ እንዳስመዘገበች ይታወቃል። እና እንደ አይነት የሰው ንብረት ይዞ የሚገርመው መልሶ ግን እኛን ነው የሚሰልበው በጣም የሚገርመው እንዲ ሰው ባበል ባጎረስኩ ተነከስኩ። ብዙዎች ቤተክርስቲያናችን የሚሰድቧት ከኛ ወጥተው ነው ከዚህ ቤተክርስቲያን ነው ተምረው እዚሁ ብዙ ነገር አውቀው ተረርተው ካወቁ በኋላ በቃ በቃ ሰርተው ተቀይረው ኑሯቸው ማሸነፍ ሲያቀታቸው በእንደዚህ አይነት መልኩ ሄደው ገንዘብ መዝረፍ ይፈልጋሉና የህዝቡን ስለልቦና ስለሚያውቁት በምን መልኩ ስብልታቸውን ስለሚያውቁት ያችን እየተናገሩ ይፈልጉትን ነገር ያገኛሉ። በእንደ አይነት መልኩ ባይበላስ ቢቀር ገዳምን እኛ አይደለም የመሰረት ነው፣ ክርስቶስ ነው ራሱ በገዳመ ቀሮንጦስ ነው ክርስቶስ አርባ መዓልትና አርባ ሌሊት ሲጾም ዲያብሎስ ራሱ መጥቶ የፈተነውና ራሱ የመሰረተውን ተቋም አንተ ልታፈርሰው አትችልም። ዛሬም በኢትዮጵያ ውስጥ በርካታ ገዳማት አሉ። ብዙዎቹ አሁን ላይ ቻሌንጅ ላይ ቢሆኑ ብዙ የሚፈቱ እየተፈቱ ያሉ እንኳ ቢሆኑ በብዙ ነገር ማለት ነው እኛ ከፍ ከፍ የምናደርገው ገዳም የለም ምን ማለት ነው። በጣም የሚገርመኝ አንዳንድ ጊዜ በቃ ካልሆነ የኛን ታው በቃ ቆቡና አውልቀው ጭንብርህን ግለጥ እና ተገለጥ በአደባባይ። አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም። በሁለት ብላ የሚበሉ ሰዎች አሉ፣ እንደ አይነት አካላት። እርግጥ ጊዜው የምነሱ ሊደግፍ የሚችል ነው። በህግም የሚጠይቃቸው የለም። የሰው እምነት ማንቋሸሽ፣ የሰው እምነት መስደብ፣ ማንኳሰስ በእንደ አይነት መልኩ ሲናገሩ ማንም የሚናገራቸው የለም። ጊዜ ያከበራቸው ሰዎች፣ የጊዜ ጉዳይ ነው። የሰው ጀግና የለውም የጊዜ ጀግና እንጂ። ስንቶቹን አየናቸው ስንቶቹን ሰማናቸው። በዚህ ተለያየ መልኩ ቤተክርስቲያናችን ሲሳደቡ ምንም አልሆኑም፣ ግን እንዳይመስላቸው። ለጊዜው በዚህ አይነት መልኩ ከፍ ከፍ ያሉ ይመስላቸውም እንኳ፣ አንድ ቀን ግን ሲፈጠፈጡ ደግሞ የምናይበት ጊዜ ይመጣል። የሰውን ክፋት ተመኝተን አይደለም፣ ግን ደግሞ ስራቸው ሰው የዘራውን ስለሚያጭድ ማለት ነው። ገዳምን አንተ በእንደዚህ አይነት አናገር የምትናገረው ተቋም አይደለም። የተከበረ የተቀደሰ ነው። ለስጋም ለነብስም ለአንተም ጭምር የሚጸለይበት፣ መቅሰፍት እንዳይመጣ ለዓለም በረከት እንዲወርድ ስንቶች ዓለም በቃ ይብለው የመነኑበትን ተቋም ለምን አተዋቸውም? እንዴ እዚህ ከተማ ላይ መጥተው የተጋፋችሁ ነገር የለው። የገዳማት አባቶቻችን መነኮሳት ተቋም አልተጋፋችሁ፣ ስልጣን አልተጋፏችሁ? በረሃ ውስጥ ነው ያሉት። ከአራዊት ነው ጋና ያሉት። ጨለማ ውስጥ ነው ያሉት። አይታዋቸውም። ለምን ዳብሎስ ያቺን ያቋጣ ዳብሎስ ያቋጣላችን ቦታ ምን ያክል ጠቃሚ እንደሆነች እሱ ለሚፈልገው ፕሮጀክት ወደፊት ለሚፈልገው ዘኒ ወርልድ ኦርደር ወይም ደግሞ አንድ ዓለም ስርዓተ መንግስት ዓለም ላይ ሁሉ ለማድረግ በሚሰራበት ሰዓት እንቅፋት ከሚሆኑት ተቋማት መካከል አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከዚህ ተቋም ከቤተክርስቲያኗ ሀብቶች መሰረት ከሆኑት መካከል ደግሞ አንዱ ገዳም ነው። ገዳምን ማፍረስ ቤተክርስቲያን ማፍረስ ነው። ቤተክርስቲያን ማፍረስ አገርን ማፍረስ ነው። አገርን ማፍረስ ከዛ በላይ ምንላችሁ እንደሚችል አላውቅም። እንደ አይነት ናቸው። ሐዋሳ ነው ይሄ የተደረገው። ገዳምን ከፍ ከፈን አንተ አደረግከው አላደረግከው ገዳምን የመሰረተው ክርስቶስ ነው። የሚቀርብት አንተ ነው። አንድ ምግብ አቅርበኸው ብትበላው ከረሃብ የምትሽረው አንተ ነህ። ባትበላው ምግቡ የሚጎዳው ነገር የለውም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብትጠቀምባት የምትጠቀመው አንተ ነህ። ወደ እሷ ገብተህ ባትጠቀምባት የምትጎዳው ራስህ ነህ። አንተ ይህን ስላልክ ገዳም የሚሆነው ነገር የለም። ይሄ ሲባል ግን ለኦርቶዶክሳውያን ምንም እንኳ ኢትዮጵያ ሀገረ እግዚአብሔር ኢትዮጵያ እጅቻ ወደ እግዚአብሔር ዘረጋለች በእርግጥ አሁን ባለንበት ዘመን ይሄን ጥቅስ መጥቀስ እና መሬት ላይ እየሆነ ያለውን ነገር ስንመለከት ሁለቱ የሚቃረር የሚመስል ቢሆንም እንኳ ቅሉ ተስፋ አንቆርጥም። እውነታው እንደዛ ስለሆነ ሀገር እግዚአብሔር ናት። አሁንም በምንም አይነት መከራ በወጀብ እና በአውሎ ነፋስ መካከል ብትሆንም እንኳ አሁንም እግዚአብሔር አይተወንም። በእውነት እኛ ደግሞ የቃል ኪዳን ሀገር ናት። እያን ደግሞ ብዙዎች ስይት ተነሱ ሲናገሩ ዝም ማለት የለብንም። የሚጠበቅብንን ከኛ የሚጠበቀው ማድረግ አለብን። ጥንቃቄ ማድረግ እንደ አይነት ነገሮችን እያጋለጥን የሚመለከተው አካል ተቋማዊ በሆነ መልኩ ውሳኔ እንድሰጥ ማድረግ ከኛ ይጠበቃል። አሁንም እንደሆነ መርከብ ሚዲያ እንደዚህ እንናገራለን፣ እንጮሃለን። እንደ አይነት አካላት መጠየቅ አለባቸው። ቆቡን ቢያንስ ያውልቁ፣ መስቀሉን ይጣሉ፣ ከአባውን ያወርዱ። የእኛን ቆብ የእኛን መስቀል እንትን አድርገው ነው እንደዚህ አደባባይ ላይ ወጥተው እንዚህ የሚያደርጉት። ይሄ ነው መልእክቴ። ለማንኛውም የዚህ ሁሉ ጭፈራ፣ የዚህ ሁሉ እስክስታና ዳርዳር፣ የዚህ ሁሉ እንቅስቃሴ ምንድን ነው ካልን አንድ ሚውቪል አስደምጣችሁ እና እናጠቃልላለን። ይህ ነው እውነታ። በዚህ ሙቪ ውስጥ እንግዲህ በአስራ ዘጠኝ አራት እንደ አውሮፓውያን ዘመን አቆጣጠር ዴቪድ አይክ ተናገረውን ሰምታችቷል እና ሁለት መሰረታዊ ነገሮችን አንስቷል። የመጀመሪያው ሚዲያ ወይም ጆርናሊስቶች ትሩዝን እንዴት እንደሚያጠፉ ነው። ምናልባት ዛሬ ላይ በዓለም አቀፍ ደረጃ የምናውቃቸው በጣም በርካታ ዓለም አቀፍ ኢንተርናሽናል ሚዲያ የምንላቸዋሉ እንግዲህ አሜሪካ ውስጥ ያሉ፣ አውሮፓ ውስጥ ያሉ፣ ኤዥያ ውስጥ ያሉ በጣም በርካታ ማለት ነው እና ምንድን ነው ስራቸው? ዋናው ትሩዝን ማጥፋት ነው፣ ላይ ነው፣ ውሸት ነው ፕሮፓጋንዳቸው ማለት ነው። ሲኤንኤን በሉት፣ አልጀዚራ በሉት፣ ፎክስ በሉት፣ ሲጂቲኤን በሉት፣ ራሽያን ቱዴይ በሉት። ይህን በምንበት ሰዓት እንዴት እንደዚህ ልትል ይችላለህ? የሚል ሰው ሊኖር ይችላል እና እውነትም አይናገሩም ወይ ያልክ ነው ወይ የሚል ሊኖር ይችላል ግን እውነታው እንደዛ አደለም ነው። ፕራክቲካል የሆነ እውነታ መሬት ላይ እንደዛ አደለም እየሆነ ያለው ያ ለዓለም ማህበረሰብ የሚነግሩት ፕሮፓጋንዳ እንጂ የብሬን ዎሽ የማድረግ ስራ ማለት ነው። ስለዚህ ሚዲያ ምን ያክል እውነትን ዓለም ላይ እያጠፋ እንደሆነ ለምን ዛሬ አንድ ነገር አንብባችሁ ወይም ሰምታችሁ ማን ዘግበው ነው የምትሉት? አይደለም ሴኔን ነው የዘግበው ብላችሁ እውነት ነው ትላላችሁ፣ ግን እውነት አይደለም። የነገራችሁ እውነቱን አይደለም፣ ውሸቱን የነገራችሁ። እውነትን እያጠፋ ነው ይሄደው። ስለዚህ ተአማኝ እየሆኑ ይሄዳሉ እነሱ ማለት ነው። ለዛም ነው አለማችን ዛሬ የሆነችውን የሆነች አለችው እውነት እየተነገራት ብትኖር ኖሮ በታሪክ ቶሮ ደረጃ በስነፍጥረት ደረጃ በዓለም ስልጣኔ ደረጃ የታሪክ ሽማን በተመለከተ በተፈጥሮ ደረጃ በመንፈሳዊነት ደረጃ ሲነገር የነበረው እነህ ሚዲያዎች፣ እነኝህ ጆርናሊስቶች ሲነግሩ የነበረው ሁሉ ፕሮፓጋንዳ ምን ያክል ውሸት እንደሆነ አሁን የምናየው ኬዎስ ማረጋገጫ ነው። ሌላ ሌላ ምንም ማረጋገጫ መፈለግ አይጠበቅብንም። አንዱ ይሄ ነው። መጨረሻ ላይ የተናገረው ግን ዘኢንቴሊጀንስ አሁንም ሚዲያዎች ካምፓኒዎቻቸው ምንድን ነው የሚፈጥሩት? ነው ኮንፍሊክት ወይም ኪዮስ ይፈጥራሉ ነው የሚለው። አሁን የምናያቸው ኪዮሶች አሁን ላይ የጀመረ አይደለም። በነገራችን ላይ ያው ሁሌ የማነሳው ነው። እንዲሁ መርከ ሚዲያ ኒወርልድ ኦርደር፣ ምናልባትም ክርስቶስ የማዳኑን ስራ ሰርቶ ወደ ሰማይ ካረገ በኋላ እነህ አካላት ግኖስቲሲዝም ወይም የጥበብ ሰዎች በሚል ራሳቸውን ሃይድ አድርገው ኖረው ነበረ። አንደኛው መቶ ክፍለ ዘመን ሁለተኛው ሴንቸሪ እያልን በተለይ ሐዋርያት የነበሩበትን ዘመን ስናነሳ ያን ጊዜ በጣም ተመተው ነበር በነገች ላይ እንዴት ተመቱ አምስት ሺህ አምስት መቶ ክፍለ ዘመን ያክል ዓለም ላይ ነግሶ የነበረው ዲያብሎስ በክርስቶስ ሰው የመሆን ሚስጥር ተመታ ታሰረ ድራሻቸው ጠፋ ማለት ነው ራሳቸውን ሀይድ ያደረጉ ተሳወሩ ጠፉ ጠፉ ማለት ሀይድ ያደረጉ ማለት ጠፉ ማለት አይደለም በቃ የሆነ ቅዝቅዝዝ አሉ በሰዓቱ ገኖ የነበረው የሮማ ስራው መንግስት አለምን ገኖ ዓለምን ለመቆጣጠር ሲያደርግ የነበረው ሩጫ ምን ያክል እንደነበረ እናውቃለን። ያ ማለት ምድር ላይ የሳተርን አምልኮ ምድር ላይ እንዴት ገኖ እንደነበረ ማለት ለአምስት ሺህ ለዘመን ያክል ያን የክርስቶስ ሰው ሆኖ መታው የዲያብሎስን አሰራር አፈራረሰበት ማለት ነው። ከፈራረሰ በኋላ ድጋሚ ለማንሰራራት ራሳቸውን ግኖስቲሲዝም ብለው መጡ። የጥበብ ሰዎች ማለት ነው። ምን አይነት ጥበብ ነው ስትሉ ግን እውነተኛ ጥበብ አይደለም። ያ የመጀመሪያው ጥበብ እግዚአብሔር መፍራት ነው የሚለው እነሱ ጋር የለም። የመጀመሪያው ጥበብ እግዚአብሔር መፍራት ነው የሚል አይደለም እነሱ ጋር ያለው ጥበብ ዳቪድ ወሳይ ጥበብ ነበረ። ያን ጥበብ ስለ ዱዋሊቲ ማስተማር፣ ስለ ምንታዊነት ማስተማር ጀመሩ። እንዲህ ቀላል አይደሉም በነገራችን ላይ። ከዛስ ታስታውሳላችሁ፣ ሐዋርያትን በዓለም ላይ ጨፍጭፈው ለማጥፋት ብዙ ጥረት አደረጉ፣ አልተሳካላቸውም። አጥፍተዋል ግን፣ ሐዋርያት ደግሞ ብዙዎችን ተክተው ሄዱ በደማቸው ክብር ስንቶችን ሰማዕታትን አፈሩ። ከዛ ልስ አካለት አለ ጉባኤ መጣ ክርስቶስ ፍጡር ነው እያሉ በናሪዎስ በኩል በሶስት መቶ ዓመተ ምህረት እንግዲህ በአንደኛው መቶ ክፍለ ዘመን ሀይድ አደረጉ። ሁለተኛው መቶ ክፍለ ዘመን ላይ ሐዋርያትን ማሳደር ጀመሩ። ምንድን ነው ሐዋርያት በዓለም ተበትነው እያስተማሩ ባለበት ሰዓት የገጠማቸውን ቻሌንጅ እናውቃለን። ምን አይነት ቻሌንጅ እንደገጠማቸው ወደ ሮሜ ሰዎች እያለ ሲጽፍ የነበረው ቅዱስ ጳውሎስ ለፊልጵስዩስ ሰዎች፣ ቂሳሪያ በቃ ብዙ ቦታ ላይ ምንቻለንች ገጥሞት እንደነበረ ክርስትና እናውቃለን። ተመቶ ስለነበረ ዳብሎስ ታስሮ ስለነበረ ማለት ነው። ከዛ እያንሰራሩ መጡ፣ እያንሰራሩ መጡ፣ ራሳቸውን እያጉለበቱ መጡ። መጨረሻ ላይ የኒቂያ ጉባኤ እንዲደረግ ተደረገ። የናሪዎስ ቡድን የተወሰነውን ገንጥሎ ወጣ በ325 ያተደረገ በአራት መቶ በአራተኛው መቶ ክፍለ ዘመን እንደነ ንስጥሮስ ተነሱ። መንፈስ ቅዱስን መነሻ ማድረግ መንፍቅና ማስተማር ጀመሩ፣ እያሉ መጡ። ከዛስ እንደገና በአራተኛው መቶ ክፍለ ዘመንም እንደነ አውጣኬ መሰሉ መናፍቅ ተነሱ። የካቶሊክ ቤተክርስቲያን ለሁለት ተከፈለበት ዘመን፣ ምዕራብና ምስራቅ እየተባለ ለሁለት ተከፈለው። ዳቢሮሲያን ጊዜ ልበሉ በአራተኛው ክፍለ ዘመን ለሁለት ተከፈለ። ይሄ መንግስታዊ ሃይማኖት አጀንዳ ዛ አንድ ጊዜ ሰርስሮ ገባ። የነ መርቀያን አጀንዳ የሮም ገዢዎች ማለት ነው። ካቶሊክ ተገንጥሎ ወጣ። ከካቶሊክ በኋላ ፕሮቴስታንቱ ተገንጥሎ ወጣ። ከፕሮቴስታንቱ በኋላ ቁጥር የለውም። አሁን አዳራሽ ላይ የሰማችሁት ከየት የመጣ ነው? ከፍ ከፍ የምናደርገው ገዳም የለም ይላል። ከዛ ሲሸነሸን የመጣ ሲወርድ ሲዋርድ የመልጣላቸው አጀንዳ ነው። ይህን ሁሉ የፈጠሩት እነማን ናቸው? እነኛ አካላት በጣም ፓወርፉል የሆኑ መጥተው አንደኛው መቶ ክፍለ ዘመን ሁለተኛው ሶስተኛው ምናምን እያሉ መጥተው በተለይ አስራ ሰባተኛው ሴንቸሪ ላይ ሲደርሱ ዘ ኒው ወርልድ ኦርደር ብለው ጀመሩ። ሮም ላይ በሮም ስራው መንግስት አለም ላይ ገኖ የነበረው ስርዓተ መንግስት አለም ላይ ድጋሚ ሪቨርስ እንዳደረግ ስራ ተጀመረ ማለት ነው። አዲሱ የዓለም ስርዓት ዋናው አላማው ክርስትናን ከምድር ላይ ማጥፋት ነው። እንዴት? ጦርነት፣ ኬኦስ በመፍጠር ኮንፍሊክት በማምጣት ከዛስ፣ ዋናው ዓላማ ምንድነው? የዚህ ዓላማ ሴንትራላይዝድ ገቨርመንት መፍጠር ነው። ያጣሏችኋል። ሁሌ ማለት ሀሳብ ነው ይሄ፣ ያጣሏችኋል። ከዛስ እንደተታረቁ ያደርጓቸዋል። ያስታርቋችሁ፣ ግን በእናንተ መርህ ሳይሆን በእነሱ መርህ ነው። የቁጥጥር መንገዱን በነሱ ያደር ይቆጣጠሯችኋል ማለት ነው። ሴንትራላይዝድ ማት ነው። ሌላ ምንም ምስጢር የለው። የመጨረሻው ታርጌቱ ምንድን ነው? አዲስ የዓለም ስርዓት ወይም ደግሞ ሐሳዌ መሲም ማንገስ ነው። ይሄ ነው የተሰራ ያለው በትላችን ላይ ስለዚህ ይሄንን መገንዘብ ከኛ ምን ይጠበቃል? እምነታችንን ጠበቅ አድርጎ መያዝ ነው። መጾም፣ መጸለይ፣ ንስሐ መግባት፣ ወደ ሚስጥራት መቅረብ፣ ዝግጁ መሆን በቃለቀ አለም የፈለገውን ስራ እኛም የሚጠበቅብንም ማድረግ ነው። ከአለም ጋር አብረን ወደ ጥፋት መንገድ እንዳንሄድ ጥንቃቄ እናድርግ ለማለት ነው። ይሄን መልእክት ያስተላለፍኩትና፣ በድጋሚ እንደዚሁ እንደዚሁ እንደዚህ ከምንገናኝ በሌሎች ሀሳቦች መልካም ቆይታ እንዲሆንላችሁ መኛለሁኝ ይቆየ